የዓለማችን ታዋቂው የአውሮፕላን አምራች ኩባንያ በሀገራችን አዲስ የአፍሪካ ግዙፍ የአውሮፕላን ማምረቻ ፋብሪካን ሊከፍት ነው። የኤሮስፔስ ምህንድስና ዘርፍ የአውሮፕላን የፈጠራ መንኮራኩር፣ እንዲሁም ከነዚህ ጋር ተጓዳኝ የሆኑ ስርዓቶችን የመሳሪያ ንድፍ፣ የፈጠራ ማምረትና ፍተሻ ላይ የሚያተኩር የምህንድስና ዘርፍ ነው። እንድሮፒያን አቆጣጠር በ2023 የኤሮስፔስ ዓለም አቀፍ የገበያ መጠን 328 ቢሊየን ዶላር ገደማ የደረሰ ሲሆን እንድሮፒያን አቆጣጠር በ2028 ወደ 439 ቢሊየን ዶላር ያድጋል ተብሎ እንደሚጠበቅ የዘርፉ ባለሙያዎች ገልጸዋል። በኤሮስፔስ የማምረቻ ኢንዱስትሪ የአውሮፕላን የውስጥ አካላት ምርት ዓለም አቀፍ ሽያጭ እንደሮፒያን አቆጣጠር 2019 19.7 ቢሊየን መድረሱ ና እንደሮፒያን አቆጣጠር እስከ 2027 በየአመቱ የሶስት ነጥብ አምስት እድገት እንደሚያስመዘግብም ይገመታል። የአውሮፕላን የውስጥ አካላት መለዋወጫዎች በሀገር ውስጥ መመረት የውጭ ምንዛሬን ለማስገባት የስራ እድል ለመፍጠር ና የቴክኖሎጂ ሽግግርን ለማምጣት የሚያስችል ነው። የኢትዮጵያ አየር መንገድ በሀገሪቱ የኤሮስፔስ ቴክኖሎጂዎች ማምረቻ ኢንዱስትሪ ለማሳደግ እየሰራ ሲሆን የአህጉሯችን አፍሪካ ግዙፉ የኢትዮጵያ አየር መንገድ ከዚህ ቀደም ለረዥም ጊዜ ሁለት አይነት የአውሮፕላን እቃዎችን በጥገና ማዕከል ውስጥ እያመረተ ለቦይንግ ኩባንያ ሲያቀርብ የቆየ ሲሆን፣ በተጨማሪም አየር መንገዱ ለአውሮፕላን አካል የሚሆኑ እቃዎችን ለማምረት በቂሊንጦ ኢንዱስትሪ ፓርክ ውስጥ ቦታ መረከቡና ለዚህም የሚሆን ዝግጅት እያደረገ እንደሚገኝም

ይህ በእንዲህ እንዳለም ታዲያ አሁን ደግሞ ታዋቂው የዓለማችን ግዙፍ የላቲን አሜሪካ አውሮፕላን አምራች ኩባንያ ከአፍሪካ ሀገራት ኢትዮጵያ ላይ ትልቅ አውሮፕላን ማምረቻና ጥገና ፋብሪካ ሊከፍት መሆኑን የምናደርሳችሁ ይሆናል። በቆይታችንም ይህ የላቲን አሜሪካ ታዋቂ አውሮፕላን አምራች ኩባንያ ምን እንደሚባል፣ ካምፓኒው በሀገራችን የሚከፍተው ቅርንጫፍ በዋናነት ምን እንደሚሰራ፣ ለሀገራችን ኢኮኖሚ ብሎም ለኢትዮጵያ ኢንዱስትሪ ያለውን ፋይዳዎች ጨምሮ በሀገራችን ስለሚከፈተው ግዙፍ ፋብሪካ የተለያዩ አስገራሚና አነጋጋሪ መረጃዎችን ይዘን መተናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆዩያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ ቪዲዮውም ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋግራችሁ። የዓለማችን ታዋቂው የላቲን አሜሪካ አውሮፕላን አምራች ኩባንያ በሀገራችን ኢትዮጵያ ስራ ሊጀምር መሆኑ ተሰማ። ከሰሞኑ ኩባንያው በኢትዮጵያ ቅርንጫፍ በሚከፍትበት ሁኔታ ላይ በአርጀንቲና አምባሳደር በኩል ከኢትዮጵያ ሲቪል አቪዬሽን ዋና ዳይሬክተር ጋር በመሆን ውይይት አድርጓል። ከ98 ዓመት በፊት የተመሰረተው ኤፍኤዲኤ የሚሰኘው አውሮፕላን አምራች ኩባንያው በላቲን አሜሪካ ስመ ገናና መሆኑ ይታወቃል። በመሆኑም ታዲያ ኢትዮጵያና ኩባንያው በአቪዬሽን ዘርፍ ያላቸውን ትብብር የበለጠ ለማጠናከር ከስምምነት ላይ ደርሰዋል። ይህ ኩባንያ በአህጉራችን አፍሪካ አዲስ አበባ ውስጥ ቅርንጫፉን ለመክፈት ያቀደ ሲሆን ኩባንያው በሀገራችን አዲስ የሚከፍተው ቅርንጫፍ በአውሮፕላን ማምረቻ ጥገናና በዘርፉ የመሳሰሉት ላይ የሚያተኩር መሆኑም ነው የተነገረው። ይህ የዓለማችን ግዙፍ የአውሮፕላን አምራች ኩባንያ መጀመሪያ ላይ የተቋቋመው የአርጀንቲና ወታደራዊ አቪሽን አቅምን ለማጠናከርና በውጭ አቅራቢዎች ላይ ያለውን ጥገኝነት ለመቀነስ እንደሆነም ተነግሯል። በዚህም ታዲያ ኩባንያው የሀገሪቷን የሃያኛው ክፍለ ዘመን አጋማሽ በመከላከያና በቴክኖሎጂ ራሷ እንድትችል ያደረገችውን ጥረት የሚያንጸባርቅ የአርጀንቲና የኢንዱስትሪ ምቾት የማዕዘን ድንጋይ ነበር። በ1950ዎቹ በላቲን አሜሪካ ከተሰሩት የመጀመሪያዎቹ የጀት ተዋጊዎች አንዱ የሆነው እንደ ኤፍኤምኤ አይኤኢ 33 ያሉ ሀገር በቀል ዲዛይኖችን ከማምረት ጀምሮ ኩባንያው ከዚያም በኋላ ከጀርመን ማንዲሶች ጋር በመተባበር የመጀመሪያውን ታንክ መስራቱም ይነገርለታል። እንዲህ እንዲህ ያለም ኩባንያው ባለፉት አመታት ከቀላል እስከ ከባድ ያሉ የተለያዩ አውሮፕላኖችን ማምረት ችሏል። ከዚህ በተጨማሪም ኩባንያው ለወታደራዊና ለሲቪል አውሮፕላኖች የጥገና አገልግሎትን የሚሰጥ ነው። በመሆኑም ታዲያ ይህ ግዙፍ ኩባንያ በሀገራችን ኢትዮጵያ የአፍሪካ የመጀመሪያውን ቅርንጫፍ በሀገራችን መክፈቱ ለሀገራችን አቪሽን ኢንዱስትሪ ያለው ጠቀሜታ እጅግ የጎላ ከመሆኑ በተጨማሪ ለሀገራችን ኢኮኖሚ ሚናው ትልቅ መሆኑም ይነገርለታል። በዋናነትም ኩባንያው ከአህጉራችን አፍሪካ ሀገራት ኢትዮጵያን የመረጠበት ዋነኛው ምክንያትም የኢትዮጵያ አየር መንገድ በአፍሪካ ትልቁና ስኬታማ አየር መንገድ በመሆኑ እንደሆነም በስምምነቱ ወቅት ተገልጿል። ይህ ተነሳሽነት የቴክኒክ ትብብርን ለማጠናከር የትግር ሽግግርን ለማመቻቸትና በአውሮፕላን ማመቻ የንግድ ጥገናና የምህንድስና አገልግሎቶች እውቀትን ለመለዋወጥ ያለመም ነው። በተጨማሪም ደግሞ ኩባንያው በሀገራችን ቅርንጫፍ መክፈቱ የኢትዮጵያ አየር መንገድ የጥገና ስራዎችን ሊደግፍ ይችላል። ይህ ብቻም ሳይሆን የሀገራችን ኢንዱስትሪ መሰረትን የሚያሳድግ የስራ እድልን የሚፈጥርና የውጭ ሀገር ጥገኝነትን የሚቀንስ ነው። በመሆኑም ታዲያ ኩባንያው ለሀገራችን አቪሽን ኢንዱስትሪ ትልቅ ፋይዳ ያለው በመሆኑ ኩባንያው በሀገራችን ቅርንጫፍ መክፈቱ ለኢትዮጵያ ትልቅ ብስራት ነው። እንደሚታወቀው ከቅርብ ጊዜ ጀምሮ በሀገራችን ኢትዮጵያ በርካታ የአውሮፕላን አካላትን እያመረተ ለቦይንግ አውሮፕላኖች በማቅረብ ላይ የሚገኘው የሀገራችን ትልቁ ተቋም በኢትዮጵያ አየር መንገድ የአውሮፕላን ጥገና ክፍል ስር የሚገኘው ኤሮስፔስ ማኑፋክቸሪንግ ኢንዱስትሪ የሀገራችን ትልቁ ተቋም ነው። ኢንዱስትሪው በዋናነት ሁለት ስራዎችን የሚሰራ ሲሆን ይህም ዋነኛው የአውሮፕላን ኬብሎችን ወይንም ሽቦችን በተለያየ አይነት አምርቶ ለቦይንግ 777ና ለቦይንግ 737 አውሮፕላኖች የሚሆኑ እቃዎችን አምርቶ ይሰጣል። በተጨማሪም ደግሞ ኢንዱስትሪው የወንበር አልባሳትን የደህንነት ቀበቶን፣ ምንጣፎችንና ሌሎች የአውሮፕላን የውስጥ አካላትን የሚያመርት መሆኑም ይታወቃል። ድርጅቱ እኚህን ግባቶች ሲያመርት የጥራት መቆጣጠሪያ ሲስተም ያለው ሲሆን በዚህም እያንዳንዱ በሚመረቱ ዕቃዎች ላይ ከፍተኛ ክትትል እንደሚያደርግም ይነገርለታል። ይህ ኢንዱስትሪ እንደ ሀገር የቴክኖሎጂ ሽግግርን የሚያሳድግ ብሎም ደግሞ ለበርካታ ወጣቶችም ከፍተኛ የስራ ዕድልን እየፈጠረ ይገኛል። በአንድ ዓመት ውስጥም ድርጅቱ ከ3 ሚሊዮን ብር በላይ ገቢ ማግኘቱንም ቅርብ ጊዜ ይፋ ማድረጉም ይታወቃል። በቀጣይም ተቋሙ በ235 ላይ የያዘው ዕቅድ ኤሮስፔስ ማኑፋክቸሪንግን እንደ አንድ የሀገር ትልቅ ኢንዱስትሪ በሀገራችን ውስጥ ለማሳደግ ነው ያሰበው። ከዚህ በተጨማሪም ከዚህ በተጨማሪም እንደሚታወቀው የኢትዮጵያ አየር መንገድ በርካታ ሚሊዮን ዶላርን በማውጣት በቂሊንጦ ኢንዱስትሪ ፓርክ ላይ ትልቅ ፋሲሊቲ በመገንባት ላይ ይገኛል። የኢትዮጵያ አየር መንገድ ከመቼውም ጊዜ በተሻለ ሁኔታ አሰራሩን ቀላልና ቀልጣፋ ለማድረግ በሚያስችል መልኩ በተለያዩ የቴክኖሎጂ ዘርፎች ላይ በርካታ ቢሊዮንና ሚሊዮን ብሮችን ፈሰስ በማድረግ በርካታ አዳዲስ አሰራሮችን ለደንበኞቹ በመስጠት ዛሬም ድረስ ስመገናነቱን እያስመሰከረ ይገኛል። በዚህም ታዲያ አየር መንገዱ በየዓመቱ በርካታ ትልቅ ሽልማቶችን ለመቀዳጀትን በግቷል። የኢትዮጵያን ባንዲራ ከፍ አድርጎ የሚያሳየውና የስታር አሊያንስ ሳይንስ አባል የሆነው ስመገናናው የኢትዮጵያ አየር መንገድ የ147 አውሮፕላኖች ባለቤት ሲሆን አየር መንገዱ በዚህም ከአፍሪካ ትልቁና አንጋፋው ያደርገዋል። የኢትዮጵያ አየር መንገድ በዓለማችን ላይ ወደ ዘጠና ሀገራት በረራውን የሚያደርግ ሲሆን የኢትዮጵያ አየር መንገድ በአፍሪካ ስኬታማና እጅግ ትርፋማ በመሆኑ አየር መንገዱ ከአፍሪካ አየር መንገዶች ልቆ በመገኘት በርካታ ሽልማቶችንም ተቀዳጅቷል። በተመሳሳይ ቅርብ ጊዜም እንደሚታወሰው የኢትዮጵያ አቪዬሽን ኢንዱስትሪ በአየር ትራንስፖርት አገልግሎት ብቻ ታክሎ ከቆየበት ወደ አውሮፕላን መላወጫዎች አምራችነት እንዲስፋፋ የሚያስችል ከአህጉራችን አፍሪካ ግዙፍ የአውሮፕላን መላወጫ ማምረቻ ፋብሪካ ሊገነባ መሆኑም ተገልጿል። በዚህም ታዲያ የኢትዮጵያ ሲቪል አቪሽን ባለስልጣናትና የትራንስፖርትና ሚኒስቴር ከፍተኛ ኃላፊዎች ቀጣዮቹ 15 ዓመታት ዘርፉን ለማሳደግና ከኢትዮጵያ ከፍተኛ የውጭ ምንዛሬ አመንጪ ዘርፎች መካከል አንዱ ማድረግ የሚያስችሉ ተግባራት እንደሚከናወኑ ነው የተገለጸው። የሲቪል አቪዬሽኑ በሰጠው ማብራሪያ ይህን ግዙፍ ፋብሪካ በማቋቋም የአውሮፕላን ክፍሎችን በማምረት የዓለም ገበያን በበላይነት ለመቆጣጠር እቅድ መቀመጡንም ገልጸዋል። በሀገራችን ኢትዮጵያ እንደ ዩሮፒያን አቆጣጠር በ1935 ፀሐይ የሚል ስያሜ የተሰጠው አነስተኛ አውሮፕላን ተመርቶ እንደነበረ የሚታወስ ሲሆን በተመሳሳይ በ1985 ዓመተ ምህረት የኢትዮጵያ አየር መንገድ ግሩፕ ከመንግስት የስራ ኃላፊዎች ጋራ በጋራ በመሆን ከአንድ የስዊድን ኩባንያ ራ በመጣመር እሸት የተሰኘ አውሮፕላን በሀገር ውስጥ ሰርቶ እንደነበረ የማይዘነጋ ነው። ከሰሞኑም እንደሚታወሰው ኢትዮጵያ ሀገራችን ድሮን ማምረት መጀመሯም የሚታወቅ ነው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባደረስናችሁ መረጃ እንደተደስታችሁበት ና ስለዚህ የዓለማችን ግዙፍ የአውሮፕላን አምራች ኩባንያ በሀገራችን ስለሚከፍተው ፋብሪካ በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውም አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ይብዛላችሁ።